ሰላም ሰላም እንዴት ናችሁ? የቻናሌ ተከታታዮች የሰሞኑ ሶሻል ሚዲያ ሲዞ ዛሬ ያገኘሁት እንግዲህ እስቲ ካላያችሁት ብዬ የቀረብኩላችኋለ እና ፊናን ሀድሩን በተመለከተ ነው። አርቲስት ፊናን ሀድሩን ሰሞኑ ባለፈው ሳምንት ሽምግልና ተልኮላት ነበረ። ይች ውብ ኢትዮጵያ አርቲስት እንግዲህ አሁን ደግሞ ሽምግልናን በተመለከተ ተቃውሞ እየደረሰባት ነው ያለው። ተቃውሞ እያደረሱባት ያሉት የአዲስ አበባ ወጣቶች፣ አድናቂዎቿ እንዲሁም ፊናን ገብታ መቀመጥ የለባትም እንደዚሁ ውበቷ እያደነቅን ይህ ህዝቡ የኛ የኛ የሆና መቀመጥ አለባት ማግባት የለባትም በማለት እንግዲህ ሰላማዊ ሰልፍ እየወጡ ያሉት እሱም በተመለከተ እንግዲህ እስቲ የሰሩትን ቪዲዮዎችም ደግሞ የደረሰባት ተቃውሞ አሳያቸዋለሁ ፊናንም እሷ ራሷ ስቶሪ አድርገዋለች ይህንን በተመለከተ እንግዲህ ኢትዮጵያ ውስጥ ለመጀመሪያ ጊዜ ይመስለኛል እንደዚህ አድናቆት በቁንጅናዋ ምክንያት አብዛኛው ወጣቶች እንግዲህ እንደዚህ ሪያክት እያደረጉባት ያለች ልጅ እና አርቲስት ሰው ትመስለኛለች ለነገሩ ያው ፊናን ምንም የሚወጣላት ቆንጆ ውብ ነች እንግዲህ ዘፈኗል ሁሉ ለእሷ የተዘፈነ ዘፈን ሁላ እስከሚመስል ድረስ እጅግ በጣም ብዙ ነገሮች እየደረሰ ነው። እና እስኪ አብራችሁን ቆዩ እና አንዳንድ ቪዲዮዎች የሰሩት ቪዲዎችን ቀላ ጋብዛችሁ የእኔ ቆንጆ እንዴት አባቷል እንደምታበርኩ አንተ ፍናን እኮ ልተገባ ነው። ምን ፊልም ላይ ምን ፊልም ላይ? አንዴ ሽምግልና ተልኩ ነው አንተ ተጣልታ ለእርቅ ምናምን እንዳይሆነ። ኧረ ምኔ እርቅ ምናምን ነው ሰውዬው እንትኑን። ፍናንዬ፣ የእኔ እናት፣ ምነው አምላኬ፣ በሌሎች ወንዶች አይኑን ቁራሪ ታደርጋት ብዬ ለምን እኔን ቁራሪ ታደርግኝ? እኔ መቼም ቢሆን አልተዋት ብናን እ ውሻ ሞኘ ቢሆን ቤቱ አገባልሻ። እንግዲህ እንዳያችሁ የፊናን ሽምግልና በተመለከተ የተለያዩ ቪዲዮዎች ሪያክት የተደረገባት ነው። ያው ልጅቷ ጨዋነች፣ ቆንጆ ነች። እርግጥ እንደ ብዙ እንደምናቃቸው አርቲስቶች ብዙ እዩኝኛ ከበዛም ሶሻል ሚዲያ ላይም ስለ ስለሷ መጥፎ ነገርም ሲወራባት ሰምተናል፣ አናቅም ያው ጥሩና በጣም ጨዋ ልጅ እንደሆነች እና አሁን ደግሞ እንግዲህ ለጋብቻው መውቃቷ ነው። መልካም ጋብቻ እያለን እያለፍኩኝ፣ አዶናይ ደግሞ ሰሞኑ እንግዲህ ሶሻል ሚዲያ እሱንም አጥለቅልቋል። ባለፈው ታላቁ ሩጫ ላይ በሁለት ቦዲ ጋርዶች አብሮ እየሄደ ነበረ። ቦዲ ጋርዶች ለምን እንዳስፈለገው እሱም እንዲህ ቪዲዮ ሰርቷል። ሰዎቹ ደግሞ አንዳንድ ሰዎች ሴፍ ሆንታውን ታላቁ ሩጫ ላይ እንዳስደበደበው የቦዲ ጋርዶች ይሄድ የነበረው በማለት ተቃውሞ አደርሶበታል። እሱም ለዚህ ጉዳይ መልስ ሰጥቷል። ይሄ ነበር ያለው። አዶናይ ቦዲ ጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ እፈልጋለሁ የቀን በቀን ውሌ ብታውቁት ላይክ ሆነስትሊ የቀን በቀን ውሎዬ ብታውቁትና ብትረዱኝ ይላለው። አንድ አንዳንድ ሰው መረዳት አይፈልግም። የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት አንዳንዶቻችሁ? ምን አድርጌ ነው? ገባችሁ አይደል? ምንም አላረኩኝም። እውነት ለመናገር ምንም። ለምንድን ነው ኤኒዌይስ፣ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጸር ነው መነጸራችሁ እንግዲህ ላወልቅላችሁ አልችልም ነው ሁሉም ሰው የየራሱ መነጸር አለው እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም የቀን በቀን ውሌ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ። እንግዲህ ዲ እንደሰማችሁት አዶናይ በቻሪቲ ጉዳይ ነው ቡዲ ጋርድ ይቀጠርኩት አለ ምንም ማድረግ አይችልም። ያው ሰሞኑ እንግዲህ ሶሻል ሚዲያው የተቆጣጠሩት ያለው አንዱ አዶናይ ነው፣ ሌላው ደግሞ ፊናት ነች። ምንም ማድረግ አይቻልም። ጥሩ ነገርም ሰራ መጥፎ ነገርም ሰራ፣ ይሄ ልጅ በጣም እጅግ በጣም ብዙ ተከታዮች አሉ አሉት። በየሄደበት እንግዲህ ያው ቪዲዮን ብታዩት አድናቂዎቹ ፈርሙልኝ የሚሉት አብረን ፎቶን እነሳ የሚሉት ብዛታቸው በጣም ብዙ ነው። አንዳንድ ጊዜ ኢትዮጵያ ውስጥ እንግዲህ በምን እንደምትደነቅና በምን ተወዳጅ እንደምትሆን አይታወቅም። ስለዚህ ይህን ይመስላል እንግዲህ የዛሬ ቪዲዮ። አብራችሁ ስለቆያቸው አመሰግናለሁ። ቻው ቻው